አንድ ወጣት ድምፃዊ በፖሊስ እየተፈለገ ነው። ከታዲያስ አዲስ የምታደምጡት ታዲያስ አዲስ ነው። አንድ ድምፃዊ ወይም አንድ ወጣት ድምፃዊ በፖሊስ እየተፈለገ ነው የሚለው ወሬ ላይ ደርሰናልና ይህ ድምፃዊ ማን ነው? ምን አድርጎ ነው በፖሊስ የሚፈለገው? ልንነግራችሁ ነው። ረባክ ማን ነው? እንግዲህ ወሬውን ሰማን፣ ከዛ በኋላ ለማጣራት ጥረት አደረግን። ወጣቱ ድምፃዊና ወጣቱ አቀናባሪ ተጋጩ ነው የተባለው። ስለዚህ ወጣት ድምፃዊ ወሰደ የተባለው እርምጃ ስቱዲዮስ ከማፍረስ ደርሷል። በገንዘብ ራሱ ሲሰላ አንድ መቶ ሰማንያ ሺህ ብር አካባቢ ሊደርስ ይችላል ነው የሚለው አቀናባሪው የደረሰብኝ ጉዳት ስለዚህ ለፖሊስ አመልክቶ ወጣቱ ድምፃዊ እንዲፈለግ እያደረገ ነው። በነገራችን ላይ ተፈላጊውንም ድምፃዊ ለማግኘት እኛ ራሳችን የእጅ ስልኩ ላይ እየሞከርንለት ነው። መጀመሪያ ማን ነው የሚለውን ነገር ከተናገርን በኋላ ይህ ድምፃዊ ባግለበት ሆኖ ቢደውልልን የእሱን ምላሽ ለማቅረብ ግን ዝግጁ ነን። እኛ ማና ማን እንደሆነ ግን አልነግረንም። እስኪ መጀመሪያ እንደው ስቱዲዮ ፈረሰበት የተባለው ወይም ደግሞ ጉዳት ደረሰብኝ ባዩ ሙዚቃ አቀናባሪን ደወላ ድጌ ላውራው። ከዛ በኋላ እሱ ራሱ ማን እንደሆነ ይንገረን። ከዛ ምናልባት ጉዳት ያደረሰውም ወጣት ድምፃዊ ወይም ደግሞ ጉዳት አደረሰ የተባለው ወጣት ድምፃዊ ካለበት ሆኖ የሚደውል ከሆነ ደግሞ የእሱንም ምላሽ ለማስተናገድ እንሞክራለን። መልካም። ለማንኛውም እንግዲህ ይሄ ጉዳት ደረሰብኝ የሚለው ወጣት አቀናባሪ ጉዳዩን ለፖሊስ አሳውቆ እንግዲህ ቅዳሜና እሁድ አደላውን ረፍት ነው። ከሰኞ ጀምሮ በቃ እንድያዝ የሚል መጥሪያ ስለወጣበት እንግዲህ ይፈለጋል፣ ያል ነው። ከዛ አንጻር ነው። ስለዚህ አቀናባሪው መስመር ላይ ነው። አዎ አግኝቼዋለሁ። ለአውራው መልካም፣ እንደምን አመሸ ካሙዙ፣ እንዴት ነህ? አለን ይመስገን አምላክ። አንዳንድ ሰዎች ደወል አደረጉልኝ፣ ስቱዲዮ በእርግጥም ተሰባብሯል፣ እቃዎች፣ እንዲህ አይነት ወሬ ነው የሰማሁት። አዎ ስቱዲዮ እንዳለ እንዳታሰረ ሆኗል። በአግዳድ መስሏል እግ በአግዳ መስሏል። ደስ ይላል ማለት ምንድን ነው የደረሰው አደጋ? አልገባኝም። ያው እንግዲህ ያው አንተም ታውቃለህ ሁን ብዙ ልጆች ስቱዲዮ ውስጥ ያው የረዳዋቸው ሙዚቃ እንሰራላቸው አሉ። ያው በነጻ ነው የሚሰራላቸው ምንም ክፍያ ሰጥቶታ እነሱን ለመርዳት ሲሰራ ነው የነበረው። ያው ከዛ አንዱ ሳሚጎ የሚባለው ልጅ ነው። እሺ። ማለት ያው ሳሚጎ ያው ታቋል። አሁን አዲስ ባባ የሚል ዘፈን እንዴ ሳሚጎ ባለፈው ቃለ ምልስም አድርጌለታለሁ እሱ ነው የሰበረው አሁን ያልከኝ ነው እሱ ነው አዎ ምን አለመግባባት ነበር መሀላችሁ ወደዚህ ነገር ውስጥ እንዴት ገባ አይ ምንም ምንም አለመግባባት ቢኖር እንኳን ይሄ ነገር ያው ብዙ የብዙ ሰው አርቲስት እንጀራ ያለበት ነው የብዙ ስራ የሚሰራበት ጉዳይ ነው የኔም ላይፌ የተመሰረተበት ጉዳይ ነው ይሄ ስቱዲዮ ማለት ነው እና ምንም ነገር ቢፈጠር እንኳን እንደዚህ አይገባም ማለት ያው ምላሽ መሆን አይገባም ማለት ግን ያው እሱ የሚለው ምን እንደሆነ ራሱ ይፈልጋለሁ። አሁን እኔ ራሱ አልገባኝም ለምን እንደዚህ እንዳደረገ። ያው የተሰራለት ነበረ አለ እዛ ሚክሲንግ የሚሠራ ይተባረክ የሚባለች ጊዜውም አለ ወንድሜም፣ ያው ብዙ ሰዓት ሰዓት ለሱ ነው የሚሰሩለት ከጆርካ ኤቨንትስ ጋር ያው ተፈራርሞ ነበር። እንግዲህ የተሰራለት ነበረ። ያው አንዳንድ ዝነኝነትን አለመሸከም ይመስለኛል ወይም አለ አላቅም ያው የተሰራለት እንጀራ የተጋገረበትን ቦታ አንቶ አሸዋ እንደ እንጀራው ላይ እንዳንትፍ ለማድረግ ነው። አሁን ያደረገው ነገር እኔ ምንም ለሱ ክፉ እንኳን በሆን ይሄ ምላሽ ሊሆን አይገባም። ለእሱ የተሰራለት ሰው እንዲሆን እኔ እንደዚህ እየጣርኩ ባለሁበት ሰዓት ላይ እንዳለ ሱ ያሉ ልጆችን ሁሉንም ማይኩንም እዛ ያለው እቃዎችንም ሁሉ አንስቶ ይዘው ይለዋል። ሌሎችን ሰባብሯል። ቤቱንም ገንጣጥሎ ልጁ ስቱዲዮ የሚጠብቀውን ልጅንም መቶት፣ ሊያቃጥሉ ስቱዲዮ ሊያቃጥሉ እሳት አስነስቶ ነበር። አሁን አልገባኝም። ስሰማ እንደዚህ አይነት ነገር ነው። ሌሊት ላይ ነበረ የሆነውን ነገር እስኪ ንገረኝ። አልገባኝም። ምን መሰለህ ያው እኔ ቀን ሰርቼ መብራት አልነበረም ሶስት ቀን ያህል እና እኔ ደግሞ ቤት ሄድኩኝ በጊዜ ነው ስራ ስጨርሼ ወደ ሁለት ተኩል ነው ሶስት ሰዓት አካባቢ ወደ ቤት ሄድኩኝ። እሺ ከዛ እዛው ቁጥሩ ሲጠጣ ነበረ አሉ ከወጣው በኋላ እና ልክ ስቱዲዮ ደግሞ ያው በፊት ያው ጊሎ እዛው ነበረ የሚያድረው። አሁን ደግሞ ጊሎ የራሱን ስቱዲዮ ከፍቶ የራሱ ብቻውን ነው የሚሰራው እና ሞኩኒ የሚባል ልጅ አለ። እሱ ብቻ ነው ስቱዲዮ የነበረው እና ያው ብቻውን መሆኑን አየ፣ መታ፣ ያው የራሱን ልጁን መታው እና አንድ ነገር እንዳትናገር ብሎት ልጁን ከመታው በኋላ ስቱዲዮን እንደዚህ እንዳደረገ እኔ ከተቀትኩሼ ከእንቅልፌ የምሽቱ ሰባት ሰዓት አካባቢ ነው። ይሄ ነው እንግዲህ። ያው ከዛ በኋላ መጣን፣ ለፖሊስ አስመዘገብን። እቃውን ማይክ ነው ይዞ ሄደው ደግሞ እዚህ ሀገር ማላገኘው ማይክ ነው እሱንም ይዞ ሄደ። ከዛ ያው ፖሊስ ጣቢያ ሄደን አስመዘገብን። ከእነ ኬችኒ ጋር እንግዲህ በፖሊስ የተፈለገ ነው ያለው። አሁን ምናልባት የደረሰብህ አደጋ በገንዘብ ይቀመጥ ቢባል ምን ያህል ይሆናል? እንግዲህ ያው ሳውንድ ፕሩፉ ሱሪ የነበረውን ሳውን ፕሮፉን እንዳለ አውርዱማል ያን የተሰራ ያው በፊት ከነ ማቴሪያሉ ከነ እጅ ምናምን የከፈልኩት ወደ ሰላሳ አምስት እስከ አርባ ሺ ምናምን ይሆናል ሌሎች ነገሮችስ ሌሎችን ዩፒኤስ የሚባል አለ ዩፒኤስ የሚባል መብራት ሳይቋረጥ እንሰራበት አለ እሱንም በውድ ነው በስልሳ ሺ ነው የገዛሁት እሱን እንዳልነበረ አድርጎታል እንደው በአጠቃላይ እንደው ይህን ያህል ገንዘብ ሊባል ይችላል ወደ መሰማንያ ምናምን የሚገመት አይነት እቃ ነው። እንዳለ ሳውንድ ካርዱ ሁሉ መሬት ላይ ያነሰ ፈጥቶታል። እንደ ሳውንድ ካርዱ ሰባብሮታል። መተ እኮ እንዲሁም ብታየው ይገባ ነበር በደንብ ስቱዲዮ። እኔ ሰው እንዲያው እንዲሁም ስቱዲዮ እንደዛው ነው ያለው፣ ምንም ነገር አልነካሁትም። እና መተ እንዲም ብታየው ደስ ይለኝ ነበረ። አሁን እንግዲህ ብዙዎች ደዋወሉልኝ፣ ስቱዲዮ ተሰባበረ እንዲህ አይነት ነገር ሲሉኝ ጊዜ ለዛ ነው የደወልኩልህ። የሆነውን ነገር ስለአስረዳኸኝ ከልብ ነው የማመሰግነው። ካሙዙ ነሴ ሆነ ው ኦሪ ልጁን ለመርዳት ካለው የሀገር ልጅ ዘኖ ከዛ ባ ጀማሪ ልጅ ነው፣ ታለንትም አለው ያን ነገር በማሰብ እሱ ሰው እንዲሆን ከማድረግ ውጭ ይሄ ነገር ሌላ ነገር ያደረግኩት ነገር የለም። ያው ደግሞ ውለታውም ለእኔ ምላሽ ይሄ ከሆነ ኢትዮጵያ ሕዝብ ይፍረድልኝ የምሬን ነው ብለህ እኔ እንደዚህ ለእሱ ሰው እንዲሆን ባደረግኩት ነገር እንዲያውም መልሰው እንጀራውን የሚሰራበት ቦታ ላይ ሰው የሆኑበትን ቦታ ሰው የሆነበትን ቦታ ላይ መቶ እንደዚህ የሚሆን ማድረጉ ፌር ነው ወይ? ምንም ነገር እንኳ አድርጌው ቢሆኑ እንኳን ወይ በድየውም ከሆነ እነዚህ ማድረጉ ፌር ነው ወይ? ይህን ኢትዮጵያ ዝም ቢፈርስ ነው የሚፈልገው። መልካም ምሽት። በጣም የሚያሳዝን ነው። ሰላሳ ሙዚቃዎችን ያህል ሰርቼለት በነጻ አለክፍያ ምላሽ ና ውለታዬ ይሄ ሆነ ሲል ገልጿል። ከሙዙ ካሳ ከዚህ በፊት ከ ከሙዚቃ አቀናባሪነት ወጥቶ እንደነበረ አሁን ደግሞ ተመልሶ እነዚህን ስራዎች እየሰራ በመሆኑ ነው ይሄ ጉዳት ሊደረግ የቻለው። ይህን ጉዳት አደረሰ የተባለውን ተጠርጣሪ ሳምሶ ማየለ ወይም ሳሚጎን ለማግኘት የተለያዩ ሙከራዎች ብናደርግም ለጊዜው የእሱን ሃሳብ በዚህ ዘገባ ላይ ለማካተት አልቻለም። ወደ ወሬዎቻችን ነው የምናልፈው። በዚህ ሳምንት ከተሰሙ ዜናዎች መካከል ለ ሀያ ዘጠኝ አመታት የአፍሪካን እግር ኳስ በፕሬዝዳንትነት ሲመሩ የነበሩት ኢሳያቱ ከመንበረ ስልጣናቸው በምርጫ መሰናበታቸው ነበር። ኢሳያቱ ጉምቱ የካፍ ባለስልጣን እንደመሆናቸው መጠን እሳቸውን የሚተኩትም እንዲሁ እንደ እሳቸው በእድሜ አንጋፋ ነበሩ። ኢሳያቱን አሸንፈው ወደ ስልጣን ይመጣሉ ተብሎ ሰፊ ግምት አልተሰጣቸውም ሆኖም ግን የምርጫ ውጤቱ ይፋ ሲደረግ እኚህ ካሜሮናዊ የካፍ ፕሬዚዳንት በማዳጋስካሩ የእግር ኳስ ፌዴሬሽን ፕሬዚዳንት ተሸንፈዋል ይህ የድምፁ ውጤት ሲነገር በአዳራሽ ውስጥ ከፍተኛ የስሜት መደበላለቅ ሁኔታዎች ተፈጥሮ ነበረ የሚደነግጥ የሚያለቅስና የሚጨፍር አብዛኛው ኢሳያቱን አጅቦ የመጡ እነዚህ የኦኖራብል ገሶች የሚባሉት ኢሳያቱ እንግዶች በከፍተኛ ሁኔታ ሲያለቅሱና ሲደነግጡ በነበሩበት ቦታ ጭንቅላታቸውን ሲይዙ ተስተውሏል ብለዋል በስፍራ የነበሩ የኢትዮፒካ ሊንክ ምንጮች። ኢሳያቱ ዛሬ ረፋድ ላይ ወደ ሀገራቸው ተሸኝተዋል። ለሳቸውም ጨምሮ ለሌሎች ተብሎ ከፍተኛ የሕክምና ቡድን ተቋቁሞ ነበረ። ይሄ የሕክምና ቡድን ከምርጫው በፊት የኢሳያቱንና የሌሎች እንግዶችንም ጤንነት ይከታተል ነበረ። ከምርጫው በኋላ ግን የኢሳያቱ የህክምና ክትትል በእጥፍ ጨምሯል ነው ያሉት። እነዚሁ የህክምና ቡድኖች እሳቸውም ከፍተኛ ብስጭት ይታይባቸው ነበረ። ከምርጫው በኋላ ስለ ሁኔታው የሚያነሱባቸውን ሰዎች በሙሉ እባካችሁ ስለዚህ ነገር አታንሱብኝ ይሉም ነበረ። ዛሬ ወደ ኤርፖርት ሲሸኙም ስለዚህ ጉዳይ ሲነሳባቸው መስማት እንደማይፈልጉና እንዳያስታውሷቸው ጭምር አብረዋቸው የነበሩት ሰዎችን ሲያሳስቡ ነበረ። ሕክምና ቡድኑ እስከ መጨረሻው ሰዓት ድረስ የአያቱን ጤንነት ሲከታተል ነበር። እንደሚታወቀው አያቱ የኩላሊት ሕመምተኛ ናቸው። ባለፉት ጊዜያት እዚህ ኢትዮጵያ በመጡ ቁጥር በኢትዮጵያ ውስጥ በሚገኝ የኩላሊት ሕክምና በሚሰጥ የ ዲያሊሲስ ህክምና ይከታተሉ ነበር። ዘንድሮ ግን ይሄን ያደርጋሉ ተብሎ ሲጠበቅ አላደረጉም። ምክንያቱም ምንድን ነው ስንል እነዚሁ የህክምና ምንጮችን ጠይቀን ነበረ። የፊፋው ፕሬዚዳንት ሴብላተር በሙስና ቅኔት ከስልጣን ሲወገዱ እሳቸውን የተኩት ሀያቱ ነበሩ። እናም ሀያቱ በወቅቱ እዛው ስዊዘርላንድ ውስጥ የኩላሊት ንቅለት ተከላ በማድረጋቸው መድኃኒት ይወስዳሉ እንጂ እንደ በፊቱ የዲያሌሲስ ህክምና አዲስ አበባ ሲመጡ አልተመቻችላቸውም አልተደረገላቸውም ተብሏል። በዚህ ስነ ስርዓት ላይ አንጋፎ የስፖርት ጋዜጠኛ ገነነ መኩሪያና የቅዱስ ጊዮርጊስ ስፖርት ክለብ ፕሬዚዳንት አቶ አብነት ገብረ መስቀል የፊፋን የክብር ሜዳሊያ፣ የካፍን የክብር ሜዳሊያ ተሸልመዋል። ገነነ ብቸኛውና ና የመጀመሪያ ኢትዮጵያዊ ሆኗል ይህንም በማግኘቱ። በነገራችን ላይ ገነነ መኩሪያ በመሸለም ብቻ ሳይሆን በመከሰስም የመጀመሪያው ኢትዮጵያዊ ነው፣ በቀይ ሽብር አባል በመከሰስ በጻፈው መጽሐፍ ምክንያት በነሱ ተከሶ ጉዳዩን በፍርድ ቤት እየተከታተለ መጋቢት 11 ቀን በከፍተኛ ፍርድ ቤት ሮብ ማለት ነው ረቡዕ ጉዳዩን ያህል ማለት ነው። ስለዚህ በጻፈው መጽሐፍ ላይ ኢህአፓና ስፖርት ላይ በጻፈው መጽሐፍ ላይ ስሜ ጠፍቷል ያሉ ቶርገጤ ተባሉ ከርታ ማዕረግ አላቸው ማረጋቸውን በውል ስላላስታወስኩት ነው። ስለዚህ በሳቸውም ተከሷል። ስለዚህ የመጀመሪያው። በ የአባበል የተከሰሰና የመጀመሪያ በቀይ ሽብር በተወንጅለው ጥፋተኛ ተብለው በተከሰሱ ሰው የተወነጀለ ማለት ነው። ትክክል ሌላ የእግር ኳስ ነገር ካነሳን ዶክተር አሸብርን ማንሳት ግድ ይላል። ዶክተር አሸብር ዶክተር አሸብር ወልደ ጊዮርጊስ ዶክተር አሸብር ወልደ ጊዮርጊስ ከዚህ ቀደም የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ሆነው የመሩ እንዲሁም ደግሞ በኢትዮጵያ ተወካዮች ምክር ቤት ብቸኛ የግል ተመራጭ ሆነው ያገለገሉ፣ አሁን ደግሞ በቅርቡ የኢትዮጵያ ቅርጫት ኳስ ፌዴሬሽን ፕሬዚዳንት ሆነው የመጡ ናቸው። ዶክተር አሸብር ወልደ ጊዮርጊስ ከጥቂት ቀናት በኋላ ደግሞ የሌላ አንድ ተቋም ፕሬዚዳንት ሆነው ሊመጡ ከጫፍ እንደደረሱ ለማወቅ ችለናል። ዶክተር አሸብር በመጋቢት 23 እና 24 የኢትዮጵያ ኦሎምፒክ ኮሚቴ ጠቅላላ ጉባኤውን በናዝሬት ሪፍት ቫሊ ሆቴል ያደርጋል። በዚህ ሆቴል ጠቅላላ ጉባኤውን ኦሎምፒክ ኮሚቴው ሲያደርግ የኦሎምፒክ ኮሚቴ ፕሬዝዳንትን ይመርጣል። እንደሚታወቀው ኦሎምፒክ ኮሚቴ ፕሬዝዳንት አቶ ብርሃነ ኪዳነ ማርያም በኢትዮጵያ ዲፕሎማት ሆነው ወደ ውጭ በመሄዳቸው ፕሬዝዳንት የለውም። በመሆኑም መምረጥ አስፈላጊ ሆኗል። ስለዚህ ፌዴሬሽኖች ለኦሎምፒክ ፕሬዝዳንት የሚሆን እጩን እንዲወክሉና እንዲያሳውቁ እስከ ትናንት 11 ሰዓት ከ30 ድረስ ቀነ ገደብ ተጥሎላቸው ነበረ። ካሉት የተለያዩ ስፖርት ፌዴሬሽኖች መካከል የቅርጫት ኳስ ፌዴሬሽን ብቻ ዶክተር አሸብረ ወልደ ጊዮርጊስን በፕሬዝዳንትነት እጩ አድርጎ ሲልክ፣ ሌላ እጩ በስፍራው አልቀረበም። በመሆኑም ስለዚህ በጉባኤው ቀን ይሄ ቀርቦ ፕሬዝዳንት ይሆናሉ ተብሎ እየተጠበቀ ነው። ለኦሎምፒክ ኮሚቴ የኮሚቴ አባልነት ዘጠኝ ተመራጮች ያስፈልጋሉ። ለዚህ ቦታ አስራ አምስት ሰዎች በእጩነት እንደቀረቡ የኦሎምፒክ ኮሚቴ ምንጮቻችን ለኢትዮፒካ ሊንክ ገልጸዋል። እሺ አንድ ሌላ የማሟሟቂያ ጉዳይ ለማንሳት የኢትዮጵያ አየር መንገድ አውሮፕላን ባልታሰበ ቦታ ዛሬ እንዲያርፍ ተደርጓል። የተለያዩ መገናኛ ብዙሀን አመሻሽ ላይ እንደዘገቡት ማለት ነው። ይሄ ቦይንግ ሰባት ሰባት ሰባት አውሮፕላን ከሶስት መቶ በላይ ተሳፋሪዎችን ይዞ ከ አዲስ አበባ ተነስቶ ወደ ቤጂንግ ወደ ቻይና የሚሄድ ነበረ። ነገር ግን አየር ላይ እያለ በመንገደኞች መካከል በተፈጠረ ግጭት፣ ድብድብ ተነስቶ የተፈጠረውን ነገር ለማብረድ ለማረጋጋት የተደረገው ሙከራ ስላልተሳካ አብራሪው ድንገተኛ አቅራቢያ ባለ አውሮፕላን ማረፊያ እንዲያርፍ በጠየቀው መሰረት ፓኪስታን ላሆር በምትባለው ከተማ በሚገኝ የአላማ ኢቅባር ዓለም አቀፍ አውሮፕላን ማረፊያ አውሮፕላኑ እንዲያርፍ ተደርጓል። ዜና ዘገባዎቹ እንዳሉት ከሆነ ይህንን ግጭት ያስነሳው አንድ ቻይናዊ ነው። አጠገቡ ካለው መንገደኛ ጋር አብሮት ከተቀመጠ ጋር ነው ግጭቱ የተፈጠረው። በሁለቱ አለመግባባት መሀል ይሄ ሰው ተነስቶ ያኛውን ተሳፋሪውን ደብድቧል። ለመገላገል የገቡትንም ሌሎች ሰዎችንም እንደዚሁ ደብድበዋል። እሱም ተደብድቧል። በድምሩ አምስት ሰዎች ናቸው በግጭቱ ላይ ተሳታፊ ሆኑ የተባለው። ይሄ ግጭቱን አስነሳ የተባለውም ሰው የአእምሮ አለመረጋጋት ችግር ሳይኖርበት እንዳልቀረ ተነግሯል። አውሮፕላኑ ካረፈ በኋላ እነዚህ ይሄ ሰው በእንዲያዝ ተደርጓል፣ በፓኪስታን የጥበቃ ሰዎች ማለት ነው። ከዛ በኋላ አውሮፕላኑ ቆይታ አድርጎ ወደ አቀደበት ቦታ በሯል ተብሏል፣ ወደ ቤጂንግ ማለት ነው። እሺ፣ ሌላ አንድ ጉዳይም ለማንሳት የማሟሟቂያ ጉዳያችን ይቀጥል። ይህ የኮፒራይት ጉዳይ በጣም አሳሳቢ የሆነ ነው፣ አይደለም? ብዙ ሙዚቃዎች ብዙ ፊልሞች በሕገ ወጥ መንገድ ለሰዎች የተሰራጩ የፊልም የሙዚቃ ባለሙያዎች የኪነ ጥበብ ባለሙያዎቹ አጠቃላይ ማግኘት የሚገባቸው እንዳያገኙ እያደረገ ነው። በጣም ትልቅ እንቅፋት የሆነ ነው። የዚህ አንድ አካል የሆነ ሁኔታ ተፈጽመዋል። ባለፈው ሳምንት አንድ ፊልም ከፊልም ሰሪዎቹ እውቅና ውጪ ወጥቶ ሰዎች እጅ ገብቷል ወይም ተሰርቋል። በሲኒማ ቤቶች በመታየት ላይ ያለ ፊልም ነው። የፊልሙ ርዕስ ብላቴና ነው። በሸገር ፊልም ፕሮዳክሽን የተሰራ ኢዮብ ዳዊትና ታሪኩ ብርሃኑ የሚተውኑበት በክንፈ ባምቡ ዳይሬክት የተደረገ ፊልም ነው። ብላቴና በሲኒማ ቤቶች የታየ የነበረ ግን ባልታወቀ ሁኔታ ወጥቶ ሰዎች እየተቀባበሉት ሲያዩት ቆይቷል፣ ለጥቂት ቀናት። አዘጋጆቹም የነበራቸው አማራጭ ወዲያውኑ እርምጃ መውሰድ ነው። ስለዚህ በዲቪዲ በቪሲዲ አሁን እንዲገባ እንዲወጣ ተደርጓል። ትላንት ለወጥቷል ማለት ነው፣ ለገበያ ወጥቷል። በኢንተርኔትም እንግዲህ መታየት ጀምሯል ማለት ነው። በቅርብ ዓመታት እንደዚህ ሰለባ የሆኑ ብዙ ያው ፊልም ሰሪዎች እቅዶች አሏቸው፣ የራሳቸው የሆኑ ፊልሙን መቼ እንደሚያወጡት የት ፌስቲቫል እንደሚያሳዩት የመሳሰሉ ነገሮች። እንደዚህ ድንገተኛ ነገር ሲያጋጥም ግን ይህ ሁሉ እቅድ ይከሽፍና ላልታሰበ ኪሳራ ይዳረጋሉ። ስለዚህ ባለፉት ጊዜያትም ብዙ ፊልሞች እንደዚህ አጋጥሟቸዋል። አሁን ሰለባ የሆነው ብላቴና ነው በጣም በሚያሳዝን ሁኔታ።